ብስምላህ ወሰላት ሰላሙ አላ ረሱልላ ለ አላ ሰለም። ዛሬ እንግዲህ እንሻ አላ አረብኛ ቁጥር ሶስትን ማየት እንሞክራለን። ባለፈው ካቆምንበት በመቀጠል የመጀመሪያው ከስም ከምናውቅባቸው ከአራት ሁኔታዎች የመጀመሪያው ምንድን ነው ብለን ነበር። ሁኔታውን ወይም ስታተሱን የምናውቅበት መንገድ ሶስት አይነት ስታተሶች አሉ ብለን ነበር። ስም ላይ ረፍ ነስብና ጀር ብለን ነበር። እና ዛሬ ረፍዕ ነው የምንለው ምን ምን ሲሆን ነው? ነስብ ነው የምንለው ምን አይነት ቦታ ላይ ነው? ጀር የሚሆነው እንዴት አይነት ነው የሚሉት። ባለፈው በደማ በፈትሐና በከስራ ብቻ ነበር ያየነው። ግን ረፍዕ ሌሎችም ረፍዕ የሚያደርጉት የምንላቸውን ከሱ ጀምሮ ነስብና ጀርን እናያለን። መጀመሪያ ከረፍዕ እንጀምራለን። ረፍዕን ማወቂያ መንገድ አንድ ስም ረፍዕ ነው የምንለው? እነዚህ አሁን የምናያቸውን አራት ነገሮች ስናገኝበት ያ ስም ረፍዕ ላይ ነው እንላለን። የመጀመሪያው እንትኑ ነጠላ ሲሆን፣ በነጠላ ማለት ሲንጉላር ወይም ሙፍረድ ሲሆን የመጨረሻ ፊደሉ በማ ስትሆን ኡ ብላ ትጨርሳለች። ኡ ብላ ትጨርሳለች በማ ናት፣ ወይ ደግሞ በመተይን ሲኖረው ኡን ብለን ስንጨርስ ኡን ኡን ብለን ስንጨርስም ደመተኝን ሲሆንም እሱም ረፍዕ ነው ይባላል ማለት ነው። ስሙ መጨረሻው ላይ ኡን ከሆነ ሁለት ደማዎች ሲኖሩ ደመተኝን የምንለው ማለት ነው። ይሄ ሁለቱ ኬዞች ለምን ጊዜ ነው ስሙ ነጠላ ሲሆን ወይም ሲንጉላር ወይም ደግሞ ሙፍረድ የምንለው ማለት ነው። ከዛ ሌላ ሙተና ያልነውለ ለሁለት ሲሆን ሁለት ሲሆን ደግሞ መጨረሻው የሚያልቀው አ አ ብሎ ያልቃል ወይም ደግሞ አኒ ብሎ ያልቃል። መቼ ነው አኒ የሚሆነው? መቼ ነው አኒ የሚሆነው ደግሞ ቀጥለን ስለምናየው አሁን ይሄን መያዝ ብቻ ነው የሚጠበቅብን። ሲያልቅ ግን አ ወይም አኒ ብሎ ካለቀ ለሁለት ነው፣ ረፍዕ ነው። ደግሞ አና አኒ ብሎ ሲያልቅ ሌላው ምንድን ነው? ረፍዕ ነው እንላለን። ከዚህ ሌላ ደግሞ ተባዕታዊ ብዜት ወይም ደግሞ ለብዛት ሆኖ ለወንድ ሲሆን ማለት ነው ሙዘከር የምንለው ማለት ነው ጀምዕ ሙዘከር የምንለው ጀምዕ ሙዘከር የሚሆነው ኡ ብሎ ሲያልቅ ወይም ደግሞ ኡነ ብሎ ሲያልቅ። ኡ ብሎ ሲያልቅ ወይም ኡነ ፊደሎቹን አረብኛዎቹ ከጎን አሉ። ለምሳሌ ለሁለት ጊዜ አ ሲሆን አሊፍ ነው። አኒ ሲሆን እንደዚህ ነው። እችኛዋ ኡ ስትሆን ለተባዕታዊ ብዜት እና ኡነ ሲሆን እንደዚህ ነው። አንስታይ ብዜት ሲሆን ደግሞ ወይም አነስ ሲሆን አቱ ወይም አቱን አቱ ወይም አቱን፣ ይሄ የረፍዕ ነው። በረፍዕ ይሄን እንያዘው ማለት ነው። ረፍዕ ላይ ምን ምንድን ነው? አራቱ መጨረሻው ዶማና ዶመተን ሲሆን ለነጠላ፣ ለሁለት ሲሆን አና አኒ፣ ለጀምዕ ሙዘከር ለወንዶች ብዛት ሲሆን ኡና ኡነ፣ ለሴቶች ብዛት ሲሆን ደግሞ አቱ አቲን ሲሆን ማለት ነው። ይህን እንያዝና ይህ ረፍዕ የምናውቅባቸው አንድ ረፍዕ ነው የምንለው፣ አንድ ስምን እነዚህ ነገሮች ስናገኝበት ነው ማለት ነው። ስሙ ላይ መጨረሻው ላይ እነዚህ ሁሉ መጨረሻው ላይ ስናገኘው ወይ በዶማ አልቋል፣ ወይ በዶመተይን አልቀዋል፣ ወይ መጨረሻው አሊፍ ነው ወይ አኒ ነው፣ ያን ጊዜም ለሁለት ሆኖ ረፍዕ ነው እንላለን። ወይ ደግሞ መጨረሻው ኡ ነው ወይ ኡነ ነው ለብዙ ወንዶች ሆኖ እሱም ረፍዕ ነው እንላለን። ወይ መጨረሻው አቱ ነው አቲን ነው እሱም ደግሞ ለሴቶች ብዜት ሲሆን ነው ማለት ነው። አሁን የረፍዕን ካየን ወደ ነስብ ደግሞ እንሄድ። ነስብ ደግሞ ብዙ ነገሩ የአንዱን ከያዝነው ነው እንትኑ መቀየር ስለሆነ አንደኛውን በደንብ ከያዝነው ነው ግልጽ ይሆንልናል። ለነስብ ጊዜ ነጠላ መጨረሻው ፈትሓ ወይም ፈትሓተይን አ ብሎ ሲያልቅና ድምፁ አን ብሎ ሲያልቅ አ ብሎ ሲያልቅና፣ ምሳሌ ስለምናኝ ለአሁን እንያዘውና ወደ ምሳሌ ስንገባ ግልጽ ይሆናል። አ ብሎ አን በሁለቱ ሲያልቅ ለነጠላ ይሆናል። ለሁለት ሲሆን ደግሞ አይና አይኒ ብሎ ሲያልቅ፣ አይና አይኒ ብሎ ሲያልቅ ማለት ነው። ፊደላቶቹ እዚሁ ከጎን አርጊያቸዋለሁ። አረብኛዎቹ የሚያልቁበት አረብኛ አይና አይኒ። ተባዕታዊ ብዜት ወይም ሙዘከር ሳሊም ይሄ ሙሰና ነው። ይሄ ሙፍረድ፣ ሙሰና ይሄ ጀምዕ ሙዘከር እንለዋለን። ጀምዕ ሙዘከር ተባዕታዊ ብዜት ሲሆን ኢ ወይም ኢነ፣ ኢ ወይም ኢነ አንስታዊ ብዙት ሲሆን ደግሞ አቲ አቲን አቲ አቲን እቺን እንያዝ ማለት ነው። ይህ ለነስብ ጊዜ ነው። ጀር ሲሆን ደግሞ ለጀር ጊዜ ደግሞ ጀር የምናውቅበት ነጠላ ሲሆን ከስራና ከስርተይን ኢና ኢን ኢና ኢን ሲሆን ለሁለት ጊዜ ሲሆን አይና አይኒ ተባዕታዊ ብዙት ሲሆን ኢና ነ አነስታ ብዙት ሲሆን አቲ አቲን አቲ አቲን። እንግዲህ እዚህ ጋ የጀርና የነስብ ተመሳሳይ ነገሮች አሉ፣ ተመሳሳይ ናቸው። እንዴት ነው የሚለዩት የሚሉትን ሁኔታው አገባቡ ላይ ያለውን ሁኔታ አይተን ጀር ነው ነስብ ነው የሚለውን እናውቃለን። ምሳሌዎች ላይ በደንብ ስለምናየው ለጊዜ እነዚህ ነገሮች መያዝ ላይ ትኩረት ማድረግ ያለብን አንደኛ ዶማና ዶማን የሚተኩት ስላችሁ የነበረው ነገሮች እነዚህ ናቸው። እነዚህ እንግዲህ እነዚህን መያዝ ግድ ነው። እንትኑን ለማወቅ ረፍዕ ነው የምንለው የትኞቹ እንትኖች ሲሆን ነው ነስብ ነው የምንለው በየትኞቹ ጊዜ ነው ጀር ነው የምንለው በየትኞቹ ጊዜ ነው የሚለውን ማወቅ ለማወቅ ግዴታ እነዚህን መሸምደድ ይኖርብናል ማለት ነው። ቀጥሎ ምሳሌ ከማየታችን በፊት እዚህ ጋር አሁን ያለውን አሁን ያለውን ነገር በምሳሌ እኔው ለምሳሌ ለምሳሌ ለተባዕታይ ይሄ ለተባዕታይ ጊዜ ወይም ጀምዕ ሙዘከር ሳሊም ለምንለው ጊዜ ሙስሊሙን ቅድም ካልኳቸው አሁን ይሄ በምን አለቀ ሙስሊሙን ስንል ኡን ይብለን ያለው የማን ነበረ ኡን ብለን ያለው ረፍዕ ረፍዕ ላይ በመተይን ሲኖር ረፍዕ ሆኖ ነጠላ አደለ ሙፍረድ ሙፍረድ ነው

ይሄ ለረፍዑ ምሳሌያችን ነው። ኡን የሚለው ከመጀመሪያው ኡ ወይም ኡን ስናገኝ ብለን ለነበረው ኡን የሚለውን አገኘን። ረፍዕ ነጠላ ነው። አ ወይም አኒ የሚለውን ስናገኝ ብለን ነበር። አኒ የሚለው እዚህ ጋ ሙሰና ሁለት ነው። እንደገና ኡነ ወይም ኡ ወይም ኡነ ሲያልቅ ብለን ነበር ለብዛት ወንዶች ላልነው። ለረፍዕ ጊዜ ሶስቱ እነዚህ ረፍዕ ናቸው። ረፍዕ ነጠላ ረፍዕ ሙሰናና ረፍዕ ጀምዕ በሚለው ያዙት ቀጥለን ነስብ ደግሞኔ ነስብ ደግሞ ሙስሊመን ሙስሊመን ይሄ ፈትሐተይን አን የሚለው አይደለም ወይ ፈትሐ አ ወይም አን የሚለው ነበር እዚህ ጋ አሊፍ ምናልባት ከሌሎቹ የሚለየው ይህ በቋንቋቸው የተስማሙበት ነገር ምንድ ነው ፈትሐተይን በሚሆን ጊዜ በአሊፍ ይጨርሳሉ ሌሎቹ ላይ የለም ፈትሐተይን ፈትሐ ብቻ ቢሆን ኖሮ ይሄ አሁን ለምሳሌ አሊፉ አይኖርም ነበረ። ይህንን ከሌሎቹ የሚለየው አንድ ተጨማሪ ነገር ያለው ምንድነው? ፈትሐተይን በሆነ ጊዜ መጨረሻው በአሊፍ ነው የሚያልቀው። እሷን ያዟት። ከዛ ሙስሊመን ብቻ ይሄ ምንድነው? ሙፍረድ ሙፍረድ ሆኖ ነስብ ነስብ ነው። ይሄ የቅድሙ ረፍዕ ላይ ዶመተይን ነበር። ይሄ ደግሞ ፈትሐተይን ሆኖ ነስብ ይሆናል። ሙፍረድ ነው። አይኒ ደግሞ ያልነው ሙስሊመይኒ ሙስሊመይኒ ይሄ ደግሞ አይኒ የሚለውን ለሁለት ነስብ እናረገዋለን። ሙስሊሚና ሙስሊሚና ለጀምዕ ሁለቱ የሚለዩት ያውላችሁ ከፊታቸው ያለው ከፊቱ ያለው መ ሲሆንና ከፊቱ ያለው ሚ ሲሆን ነው የሚለዩት። ጀምዑና ሙሰናው ሙስሊመይኒ ፈትሑ ጊዜ ሙስሊመይኒ ነው። ለጀሙ ጊዜ ለሙሰናው ፈትሕ ነው ለጀምዕ ጊዜ ከስር ነው ከፊት ያለው ሙስሊሚነ ይሆናል። እሺ ለጀር ጊዜ ደግሞ ሙስሊሚን ከስረተይን አገኘን ጀር ነው። ሙስሊመይኒ ሁለቱ አንድ አይነት ናቸው። ሙስሊሚነ ይህም ሁለቱ አንድ ናቸው። ነስብ ነው ወይስ ጀር ነው የሚለውን ለማወቅ የአረፍተ ነገሩ አገባብ ወይም አውዱ ይነገረናል። ከፊት ለፊቱ ያለው ቃል ባለፈው እንዳወራ ነው፣ ዝርዝር ጉዳይ ነው ወይም ምንድን ነው የሚሉት ነገሮችን ናቸው። ነስብ ነው ወይም ጀር ነው የሚለውን እንድንለይ የሚያደርገን ይህ ነገር ያው፣ ተደጋጋሚ እያየ ነው በሄድን ቁጥር ግልጽ ይሆንልናል ማለት ነው። አሁን ይሄ በምንድን ነበር እስካሁን ያየ ነው፣ ይህን እንዳለ በወንድ ነው ያየ ነው። ይሄ በወንድ ወይም ተባዕታይ ፆታ ማለት ነው። ይህንኑ እራሱ ደግሞ በአንስታይ ፆታ፣ አንስታይ ሲሆን ይሄ አሁን ሙስሊሙን የነበረው ለአንስታይ ጊዜ ሙስሊመቱን ሂጃብ ያደርጋል። ለሴቶች ጊዜ እቺን ሂጃብ ብለን እንያዛት፣ እቺን እንደ ሂጃብ እንሰዳት። ለሴቷ ጊዜ ከቅድሙ ሙስሊሙን ብሎ ሚም ላይ አቁሞ የነበረው ላይ ሂጃብ ሲጨምርበት አንስታ ይሆናል ማለት ነው። ሙስሊመቱን ሙስሊመታኒ ሙስሊማኒ የነበረው ለሙሰና ጊዜ ሙስሊመታኒ ይሆናል። እንደገና ሙስሊማቱን ቺ ትቀየራለች። ሙስሊማቱን ይሄ አሁን ምንድን ነው ማለት ነው? ይሄ ሙፍረድ ረፍዕ ነው። ይሄ ሙተና ረፍዕ ነው። ሙስሊማቱን አቱን መጨረሻው አቱን ሲሆን ምንድን ነው? ጀምዕ ሙአነስ፣ ለብዜት ለብዛት ሴቶች ጀምዕ ሙአነስ እንለዋለን። ወይም ደግሞ እንደ አይነት እንደውም ጀም ሙአነስ ሳሊም ይባላሉ። ረፍዕ ሲሆን አቱን ነው ማለት ነው። ለጀምዑ ጊዜ አቱን መጨረሻው ነው። እሺ ነስብ ሲሆንስ እዚህ ሙስሊመቱን የነበረው ሙስሊመተን አሁን ሂጃብ ከመጨመሩ ውጪ ከበቀደሙ የተለየው ያው ነው ቱን የነበረው ተን ይሆናል ለነስብ ጊዜ ሙስሊም እዚ ጋር ሙስሊመተይኒ ይሆናል ታ ትገባለች እዚም ጋር ሙስሊመተይኒ እዚ ጋር ደግሞ ሙስሊማቲን አቱን የነበረው አቲን ሲሆን ይሄ ደግሞ ለነስብ ጊዜ ጀሙ ማለት ነው ሙስሊመቲን ጀር ጊዜ ሙስሊመቲን ሙስሊመተይኒ እና ሙስሊማቲን አንድ አይነት ናቸው። ከነስቡ ጋራ እንዳገባቡ ሁኔታ ይለያል። ሌላ የጀም አይነት ምን አለ? አረብኛ ላይ፣ ሌሎችም ቋንቋዎች ላይ ያለ ነገር ምናለ አለ። እነዚህ አሁን ሰላማዊ የሆኑ ጀምዕ ነው የሚባሉት። ሰላማዊ የሆኑ ጀምዖች ማለት ጀም ዘከር ሳሊም ወይም ጀም ሙአነስ ሳሊም ስንል ሰላማዊ የሆነ ማለት የሆነ ፎርሙላ አለ ያንን ፎርሙላ የሚከተል ማለት ነው። ሁልጊዜ በዚህ መሄዱ ብዙዎቹ በዚህ ነው። ብዙ የአረብኛ ቃላቶች እነዚህ ሁለቱ ነው የሚጠቀሙት። ልክ አሁን ይሄንን ከከያስኩኝ እኔ ሙስሊሙን ሙስሊሙን ሙስሊማኒ ሙስሊሙነ ሙስሊማን ሙስሊማይኒ ሙስሊሚነ ሙስሊሚን ሙስሊማይኒ ሙስሊሚነ የሚለውን ለወንዶች ይዤ ሙስሊማቱን ሙስሊማታኒ ሙስሊማቱን ሙስሊመተን ሙስሊመተይኒ ሙስሊማቲን ሙስሊመቲን ሙስሊመተይኒ ሙስሊማቲን የሚሉትን ያስኩኝ ማለት ለብዙ ቃሎች ይሄ ፎርሙላ ነው ማለት ነው። ብዙ ቃሎች ብዙ የአረብኛ ቮካብለሪዎች ወይም ብዙ ቃላቶች ይሄንን ህግ ተከትለው ነው ሙፍረድ፣ ሙሰናና ጀምዕ የሚሆኑት። ስለዚህ ይሄን ለብዙዎቹ ይዛለሁ፣ ግን ከነዚህ ውጪ የሆኑ የተወሰኑ ደግሞ አሉ ጀምዓቸው ጀምዓ ተክሲር የሚባሉ ጀምአት ተክሲር ማለት ኢ መደበኛ ብዜት እንለዋለን ወይም ኢሬጉላር ቨርብስ የምንላቸው ማለት ነው በእንግሊዝኛ ቋንቋም ላይም ኢሬጉላር የምንላቸው አለ እንትናቸው ይሄ ፎርሙላውን ያልጠበቀ ላይ ያለውን ህግ ሳይከተል የሚሄደው ማለት ነው እሱ ለምሳሌ አሁን ምሳሌ እዚህ ጋር ቀለም አለ ቀለም መጻፊያ ማለት ነው ቀለሙን ቀለማኒ ይሄ ህጉን ተከትሎ ነበር ግን ጀምኡ ምን ሆነ አቅላሙን ነው የሆነው አቅላሙን እንደ ቅድሙ ቢሆን ምንለው ቀለሙነ ነበር ምንለው ቀለሙነ ነበር ምንለው፣ ግን አ ይሄ እንትን አይደለም፣ ህጉን አልተከተለም። አቅላሙን ነው ጀመሩ። እንዲህ አይነቶቹን ደግሞ የምናውቀው ትርጉማቸውን ስናውቅ ነው። ትርጉማቸውን ስናውቅ እንጂ ህጉን ስለማይከተል እንትኑን አይነግረንም ማለት ነው። ልክ አሁን ይሄ ለረፍዕ ጊዜ ነው ቀለሙን ቀለማኒ አቅላሙናል። ለነስብ ጊዜ ደግሞ ቀለመን ቀለመይኒ አቅላመን ይሆናል። ለጀር ጊዜ ደግሞ ቀለሚን ቀለመይኒ አቅላሚን ይሆናል ማለት ነው። እንግዲህ ለዛሬ እዚህ ድረስ ካየን እንዳይበዛብን እዚህ እናቁምና በሚቀጥለው ከዚህ እንቀጥላለን። አላህ እንግዲህ ሰምተው ከሚጠቀሙት ያድርገን። ስብሓነከ ላ ሐምዲክ አሽሀዱ አላ አስተግፊሩከ ወአቱቡ ኢለይክ